ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጀሮአችሁን ወደኔ ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጉራ አይደለም መጽሐፍ ቅዱስ ነው። ሥርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን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 በእግዚአብሔር ቸርነት የሚሰጥ መጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት ርኅራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨምር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ። ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ በተመለከተ ጥቂት አስታውስ አለው። ትእዛዙን ለማክበር ነው የተንስት ስራተ ዘአንበሩ አበዊከ አዳምጥ እኔ ለጉር አይደለም መጽሐፍ ቅዱስ ነው የተንስት ስራተ ዘአንበሩ አበዊከ አባቶችህ ነቢያት አባቶችህ ሐዋርያት አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ። ስርዓተ ሰማይ አለ። ስርዓተ ሃይማኖት አለ። ስርዓተ ምስጢር አለ። ለከንቱ አይደለም፣ ለወዳሸ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ፣ ጸጥታ ይደፈርሳሉ።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 በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከማዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ስራ ለወለትሃና ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ፣ አዳምጡ ባካችሁ። ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው። እንደምትፈልጉት ቁም ነገር እየተናገርኩኝ ቁርቁር አይነሰኛል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደምስር ገብቶ አለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አሎነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ አምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው። ምን ነገሩ? ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን። ሰብሳቢ የሆነችን ብሏል። ይሰማችኋል አይሰማችሁም? ዲያብሎስ የበተነውን ያዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተነ ሰብሳቢ ሆነችን ብሏል። ሊቁ ኤራቅሊስ ነው። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቅኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም ገና አኮል መርፌ የሚወጉትም አይለቅ። ሊቃውንት በየዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና፣ ያልተፈጠረ ባህሪው ሀብሩ ባህዱ ተዋህዶ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 የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ በስልጣን አይደለም። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ? አሉ እኔ እውነተኞቹ መምህራን አሉ የለም ገና እኮ ነው ችግራችን። ገና ነው። ባሕርየ ቃል ባሕርየ ትስብእትን ሳያቀልጠው፣ ባሕርየ ትስብእት ባሕርየ ቃልን ሳይውጠው፣ ባሕርየ ቃል እርቀቱን፣ ምጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሬት ስቤትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆኑ ሆነ አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እጻጳጦስ ላይ አመልማሉ ከነበልማሉ ነበልማሉ ከአመልማሉ ሳይለይ ነበልባሉ ሀመልማሉን ሳያካትለው ሀመልማሉም ነበልባሉን ሳያጠፈው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልድ ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ስጋሁ በስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆባህሪ በፀሐይ ጽዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስሌዎስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሀይቅ ውስጥ አዝዋሪት የሚባል አለ፣ ዝብድይ የሚባል አለ በዚያ ውስጥ ነው የምትኖረው። የባህሩ ቁር ቅዝቃዜው አዜው ሲከብዳት፣ ከባህሩ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በስድስት በሰባት ሰዓት ሙቀት ፍለጋ አፈ ማህጸኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት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 ቅዱሶች ሀደረ ላይ ይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ንባብ ይቀትል ወመንፈስ ሀዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል።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 እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጡ ከአካላቸው የሚወጣ ነገር የለም። ለምን? ባህሬ መለኮቱ አቃጥሉ በላመት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል። ደካሞኝ ስለሆነ ነው። እነሱ ግን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 ሰባቱን ሰማያት አልፎ ከአብ፣ ከወልድ፣ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል። መስማትም ያስፈልጋል። መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ወአለመኒ ሰማይ ባለቅኔው ሲፎክር፣ እኛ መፎከር አለብን። ወኮነ ሰማይ አለመ አለምኒ ሰማይ፣ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም ጎል ሆነ፣ ጎልም ጽርሐ አርያምን ሆነ። እስመ እግዚአብሔር ከሆነ ሰማ በታይቱ በምላት በጌትነት በአምላክነት ክብር ፀንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስታርያም ተዋርዶ ተሰዶ አንጦርጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህር ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መፅራርያም ታየ አስተሬው በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ቃል አንድ አካል አንድ ባህርይ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ።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

ርኅራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው።